ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የባርሴሎናን ጉዳይ ተመለከትን። ዛሬ ምሽት ደግሞ በእንግሊዝ ፕሪምየር ሊግ የሚደረጉ ጨዋታዎች አሉ። ማንቸስተር ሲቲ ከፉልሃም ጋር የሚያደርጉት ጨዋታ ይጠብቃል። ፊል ፎደን ባሳለፍነው ሳምንት ሊድስ ዩናይትድን ሲያሸንፉ፣ እንግዲህ ወደ ግብ አስቆጣሪነቱ መመለስ ችሏል። ማንቸስተር ሲቲ ያንንም ጨዋታ ቢሆን ከብዶት ነው ጨዋታውን ያደረገው። በመጨረሻዎቹ ደቂቃዎች ላይ በተቆጠሩ ግቦች ነው አሸናፊ መሆን የቻለው። ማንቸስተር ሲቲ እስካሁን ድረስ ወጥ የሆነ ቡድን እንዳልሆነና ብዙ ክፍተቶች እንዳሉበት የተመለከትን ነው የምንገኘው። ማንቸስተር ሲቲ ግን ደግሞ ከሀላንድ ውጭ የሚያስቆጥርላቸው ብዙ ተጫዋቾች የሉም እያለን በተደጋጋሚ እኛ ራብ ስናነሳ ነበረ። ፊልፎደን ግን ማስቆጠር ከሚችሉ የማንቸስተር ሲቲ ተጫዋቾች መካከል አንዱ ነው። በዚህ ውድድር አመት ግን ይሄንን ማድረግ አልቻለምና ባሳለፍነው ሳምንት ግን ግቦችን ማስቆጠር ችሏል። ይሄ ለማንቸስተር ሲቲም ለፊልፎደንም ጥሩ ይመስላል። እናንሰው ይህንን ጉዳይ ልክ ነው። ለማንቸስተር ሲቲም ለፊል ፎደንም በጣም ወሳኝ ጊዜ ነው ይሄ። ያለፈው የውድድር ዘመን እንደምታስታውሹ ለፎደን መጥፎ አመት ነበር። ሁልጊዜም እንግሊዞች ተስፋ ሲያደርጉበት የቆዩበት ተጫዋች ነው። ምሳ የ2017ቱን የዓለም ከ17 አመት በታች የዓለም ዋንጫ ካሸነፈበት ጊዜ ጀምሮ የእንግሊዝ ወጣት ቡድን እሱን እንደው እንደ እንግሊዝ የእግር ኳስ ልዑል ወይም በዘውዱ ላይ እንዳለ ጌጥ የሚቆጥሩት ብዙ ነበሩ። እና ጓርዲዮላ ራሱ በ2019 ያው ጓርዲዮላ ምንድ ነው ሃይፐርፖሊክ የሆኑ የሆነን ሰው ያደንቃል አይደለም። እና ይሄው ስንት ዘመን አሰልጥኝ ያለ አይነት ተጫዋች አላየሁም ምናምን ይላል። አንዳንድ ጊዜ ምን ያሉ ጄኒውን ነው ሌላ ጥያቄ ነው፣ ግን ሲያደንቅ ልክ እንደዚህ ወሰን አልባ በሆነ አድናቆት ነው ያደንቀው። እና እሱን ምን ብሎት ነበር 2019 ላይ ካሰለጠንኳቸው ሁሉ ካሰለጠንኳቸው ሁሉ በጣም ባለ ተሰጥኦ ተጫዋች እሱ ነው አለ። እውነት ነው። ከሜሲም በላይ ከኢኒያስታም በላይ ከ ብዙ ተጫዋች መጥራት ይችላል፣ እዛው ሲቲ ውስጥ የሚያሰለጠናቸውን ባየርን ውስጥ ያሰለጠናቸውን ጨምሮ። ግን በጣም እንደሚያደንቀው ግልጽ ነበር። ሁሌም ስፔሻል ተጫዋች እንደሆነ ተደርጎ ይቆጠር ነበር። መጨረሻ ላይ ክህሎቱን በተሟላ ሁኔታ መኖር የጀመረው በ2023/24 የውድድር ዘመን ነው። በዚያ የውድድር ዘመን በሀያ ሁለት አመቱ የፕሪሚየር ሊጉ የአመቱ ኮከብ ተጫዋች ተብሎ ተመረጠ። ያለሱ በሁለት ነጥብ በልጠው ነው ከአርስናል ልቀው ሻምፒዮን የሆኑት። በዚህ የውድድር ዘመን ያለ ፎደን ኤክሰፕሽናል ሲዝን ማሳለፍ ሲቲያንን ማድረግ አይችሉም ነበር። በጣም የሚያስደነቅ የውድድር ዘመን ነበር ያሳለፈው በጎሎቹም በአጨዋወት ውስጥ በነበረው እድገትም በውሳኔዎቹ ብስለትም በውሳኔዎቹ ስክነትም ጭምር በጣም የተሻሻለበት የውድድር ዘመን ነበር እና ወደ አውሮፓ ዋንጫ ሲሄዱ የ2024 የአውሮፓ ዋንጫ ላይ የአውሮፓ ዋንጫውን ዶሚኔት ያደርጋሉ ተብለው ከተጠበቁት ተጫዋቾች መካከል አንደኛው ፊል ፎደን ነው የነበረው። በኋላ የአውሮፓ ዋንጫው ለሱ ጥሩ አልነበረም። በግራ በኩል ነው የተጫወተው። ስለዚህ በሲቲ ተጽዕኖ ባሳደረበት በጣም ውጤታማ በሆነበት ቦታ አይደለም የተጫወተው። አንደኛው ችግር የቦታ ችግር ነው። ሁለተኛ በጠቅላላው የእንግሊዝ ብሔራዊ ቡድን እስከ ፍጻሜ ድረስ ቢደርስም በብዙዎቹ ጨዋታዎች ላይ ፐርፎርማንስ ጥያቄ የነበረበት እሱ ብቻ ቤሊንጋምም ላይ ሀሪኬንም ላይ ሀሪኬን ሁሉ መሰለፍ አለበት የሚል ዲቤት ሁሉ ነበር ብዙዎቹ ተጫዋቾች ላይ ተመሳሳይ ክርክር ነበር ትሬንት አሌክዛንደር አርኖልድን መሀል ላይ ያደረጉ የመጀመሪያዎቹ ሁለት ጨዋታዎች ላይ ተሞከረ አልሰራም ኮቢ ሜኑ እዛ ቦታ ላይ ጥሩ መጫወት እስኪጀምር ድረስ ኮነር ጋላገርንም እዛ ቦታ ላይ ሞክረውት ስለነበር ስለ እንግሊዝ ብሔራዊ ቡድን ችግር ሰፋ ያለ ችግር ነበር ከዛ ያለፈው የውድድር ዘመን ከአውሮፓ ዋንጫ በኋላ የነበረው የውድድር ዘመን በጣም መጥፎ ሆነ የሲቲ ሲዝን መጥፎ ነበር ግን ከቡድኑ ጋር አብሮ የእሱም ብቃት የእንግሊዝ የአመቱ ኮከብ ተጫዋች ያስባለው ብቃት በአይናችን በምናየው ብቃቱ በስታቲስቲካል ማሳያዎችም በጣም ወረደ። እና እሱ ከማንቸስተር ኢቭኒንግ ኒውስ ጋር አንድ ቃለ ምልልስ ነበር። በእግር ኳስ ሕይወቴ ተጫዋቼ የማላቀውን ያህል ስለተጫወትኩ በ2023 24 የውድድር ዘመን ከዛ ደግሞ የአውሮፓ ዋንጫ መጣ። ከእንደዚህ አይነት ሲዝን በኋላ ወደ ቱርናመንት ሄጅ አላቅም እና በርናውት ገጠመኛል። ብዙ ጨዋታ ተጫወትኩና ደከመኛል። እና የሚቀጥለው ፕሪ ሲዝን ሲመጣ አካለ ማእምሮ መስራት አልቻለ። እንዴት ነው ወደ ክለብ ሲዝን እንደገና መመለሰው? በጣም አድካሚ የውድድር ዘመን ስለነበረ ነው። ትችቱም ብዙ ነበር። እና ሌላ ጊዜ አዲሱ ሲዝን ሊጀመር ሲል በጉጉት ነበር መጠብቀዋለ፣ በትልቅ ኤክሳይትመንት። የአሁኑ የ2024-25 የውድድር ዘመን በተጀመረበት ጊዜ ግን አለ ያው ከአመት ባለፈው አመት የሰጠው ቃለ ምልልስ ነው መጣብኝ ደግሞ አይነት ስሜት የተሰማኛል። ያ ኤክሳይትመንት ምናምን አልነበርኝ ማለ እና ተጫዋቹ በጃንዋሪና በአዲሱ አመት የመጀመሪያ ወርና በ2025 ጃንዋሪ እና በአለም የክለቦች ዋንጫ መሀል አንድም ጎል ሳያስቆጥሩ ሲዝኑ ያለቀው አንድም ተጨማሪ ጎል ሳያስቆጥሩ እንግዲህ በ2023 24 ውድድር ዘመን 28 ጎል ያስቆጠረ ተጫዋች ነው ነው የነበረው። እንግዲህ ለግማሽ ሲዝን ኦልሞስት ለስድስት ወር አንድም ተጨማሪ ጎል ሳያስቆጥር ነው የውድድር ዘመኑ የተቋጨው እና ለሱ ትልቅ ሲዝን ነው ይሄኛው። በተለይ ደግሞ ከዚህ በፊት ያነሳሁትን ነጥብ የሚያጠናክር ነው። ለምሳሌ ለሰዎች እንዴት እንደማስረዳ አላቅም። ስለ ሀላንድ ስናወራ አንሰስቴነብል ነው እንላለን። በየጨዋታው ሀትሪክ እየሰራ ሊወጣ አይችልም። ምንም የጎል ማሽን ቢሆንም ሰዋዊ አይደለም ይሄ የሆነ ጊዜ ዲፕ ኢንፎርም ይኖራል፣ ማንም ተጫዋች ላይ እንደሆነ ሀላንድም ላይ ይሆናል። የሆነ ሰሞን ላይ ብቃት ይወርዳል። እምባፔ የሆኑ ሰሞኖች ጎል አያስቆጥርም አይደል? ሀሪኬን፣ ወይ ሌቫንዶቭስኪ፣ ወይ ሜሲ ወይ ሮናልዶ የሆኑ ጎል ማያስቆጥሩባቸው ሳምንታት ይመጣሉ። ኖርማል ነው ይሄ ደግሞ ለማንም ተጫዋች በእግር ኳስ ታሪክ ለሁሉም ታላላቅ ተጫዋቾች ይሰራል። ይሄ ከአንደኛው እስከ ሰላሳ ስምንተኛው ሳምንት ሁለትና ሶስት ጎል እያስቆጠረ በእያንዳንዱ ጨዋታ ተጫዋች አይዘልቀውም። ሰው ስለሆነ ዲፕ ኢንፎርም ይመጣል። መውረድ ይመጣል። እና ሲቲ ስሙ ሀላንድ ያልሆነ ሌላ የጎል ምንጭ ያስፈልገዋል። እና እስከ ቅዳሜ ድረስ ሀላንድ 14 ቀጥለው ያሉት የሲቲ ተጫዋቾች እያንዳንዳቸው አንዳንድ ጎሎች ያስቆጠሩ የሆኑ ተጫዋቾች ነበሩ። ሁለተኛው ከፍታ የጎል አስቆጣሪ ማክሲም ስቲቭ ነበር፣ ፎደን ሁለት ጎል እስኪያስቆጠረና ጠቅላላ የጎል ድምሮቹን ሶስት እስኪያደርስ ድረስ በሊጉ ስሙ ሀላንድ ያልሆነ ሌላ ጎል አስቆጣሪ ይፈልግ ነበር ሲቲ። እና ቡድን ውስጥ ይሄንን እንደሚያደርግ በፕሪሚየር ሊግ ያረጋገጠልን ተጫዋች ብቸኛው ተጫዋች ስብስብ ውስጥ ያለ ተጫዋች ፊል ፎደን። ከጎል ባሻገር የሚሰጠው ብዙ ጥቅም እንዳለበት በገነዘብም ግን ሌላ ኦልተርኔቲቭ የጎል ሶርስ ግን ያስፈልገው ነበር። ምክንያቱም ሌሎቹ አስተማማኝ አይደሉም። ሳቪኞ ያው ከመጣበት ጊዜ ጀምሮ እንደምታየው ተስፋ በመስጠትና ተስፋ በማስቆረጥ መሀል ያለ ተጫዋች ነው። ትልቅ ፖቴንሻል ታይበታለሽ ምናምን፣ ሌላ አይነት የድሮዎቹን የክንፍ ተጫዋቾች የሚመስል ነው፣ ግን በዛው ልክ ደግሞ አንዳንድ ጨዋታዎች ላይ ባለፈው የቻምፒየንስ ሊግ የሌቨርኩዘን ጨዋታ ላይ እንደሆነ ማለት ነው ጥሩ የማይጫወትበት ጊዜ አለ። ዶኩ በጣም ኤክሳይቲንግ ተጫዋች ነው፣ ግን አሁንም ድረስ በጎሎች ማስቆጠርና የመጨረሻ ኳሶች በማቀበል ላይ በአመት ሰላሳ ጎል የምጠበቂበት አይነት ተጫዋች አይደለም። አሁን እሱም ቢሆን ወጣ ገባ የሚል በጣም ጥሩ ሲሆን በጣም ጥሩ የሚሆን፣ የሊቨርፑል ጨዋታ ላይ እንዳየ ነው። እሱም ቢሆን ልክ እንደዛ ነው፣ ኢንኮንሲስተንት ነው። በተለይ ጎል ፕሮዳክሽኑን መተማመን አትችም። ቲዣኒ ሬንደርስ ነው። እሱም ግን አዲስ ሊግ እየተላመደ ያለ ተጫዋች ነው። በፕሪሚየር ሊግ ይሄንን ያረጋገጠ አንድ ተጫዋች ፎደን ነው፣ ተጨማሪ የጎል ምንጭ መሆን የሚችል። ምክንያቱም አሁን ሀላንድ ሶስት ጨዋታ ላይ ጎል አላስቆጠርም፣ ያጋጥማ አላልኩም ይሄ ሶስት ተከታታይ ጨዋታ ላይ ጎላ አላስቆጠረም። የባለፈው የሊድስ ጨዋታ በእርግጥ የሳምንቱን አጋማሽ ጨዋታ ተቀይሮ ነው የገባው፣ ሰላሳ ደቂቃ ነው የተጫወተው፣ ግን እሱንም እዛም ጨዋታ ላይ ጎላ አላስቆጠረም። ኒው ካስል ላይ ጎላ አላስቆጠረም። ሶስት ተከታታይ ጨዋታ ይሄንን ማለቴ ነው። ከሰው የሚጠበቅ ነገር ነው መጠበቅ ያለብሽ ሃላንድ ኤክሰፕሽናል ቢሆን። ስለዚህ ሲቲ ሌላ አማራጭ ያስፈልገዋል ነው ነጥቡ። ምንም የሚያከራክር አይደለም ይሄ አይደል? እና ፎደን ያንን ማድረግ ጀምሯል አሁን ቢያንስ በቀደሙ ጨዋታ ላይ ይህንን አድርጓል። የሱ የአንደኛው እና የዘጠና አንደኛው ደቂቃ ጎል ማንቸስተር ሲቲን ከአርስናል ጋር የነጥብ ልዩነቱን እንዲያጠብ፣ ደግሞ አሁን በወረቀት ደረጃ ከአርስናል ጨዋታዎች የሲቲ ጨዋታዎች ቀለል ሳይሉ አይቀሩም። ሲልቫ ከሱ ጋር ያለው ሪከርድ ጥሩ አይደለም፣ ከጓርዲዮላ ጋር በእርግጥ ቀላል ተጋጣሚ ላይሆን ይችላል። ስለ ስትራክቸራቸው ስለምን እየተናገረ ነበር። ግን ከዚህም በላይ ሊያጠብ ይችላል ልዩነቱ። ሀላንድ ማስቆጠሩ አይቀርም ምንም ሀላንድ ነው እንደዛ ግን ሀላንድ ጎል በማያስቆጠርባቸው ጊዜያት ግን ሌላ የጎል ምንጭ ያስፈልገው ነበር። ፎደን ያንን ማድረግ የሚችል ተጫዋች ነው እና እንዳልኩት አድናቆቱ አንዳንዴ ይሄዳል። እንዲያውም የሆነ ሰው አለ እኔ ካሰለጠንኳቸው ተጫዋቾች ሁሉ ከሆነ እዛ ባርሴሎና ካሰለጠንኩት አንድ ሰው፣ አንድ ልዩ ሰው ጋር በችሎታው የሚቀራረብ እሱ ነው ይላል በባየር ሙኒክም በዛው በባርሴሎና በሲቲም ካሰለጠንኳቸው መካከል ልክ እንደሱ አይነት ኳስ ስጡኝና እኔ አሁን ወስነዋለሁ ይህን ጨዋታ የሚል አይነት ፐርሶናሊቲ ያለው ተጫዋች ይላል አሁን በቀደም ልክ እንደዚህ አይነት እንደዚህ አይነት ጎል ያስቆጠረ ኳሱን ስጡኝና ይህንን ጨዋታ ወስነዋለሁን የሚል ከረጅ ያለው ነው የሲቲ ለሁለቱ ያጋማሽ መጥፎ ነበር ሁለት ለዜሮ መራ እና በመጀመሪያ አጋማሽ አስራ አራት ሙከራ ነበር ያደረገው ከሁለት ለዜሮም በላይ ሊሆን ይችል ነበር ሁለታዊ አጋማሽ ላይ ግን ዳንኤል ፋርከ አንዳንድ ለውጦች ማድረግ ጀመሩ። በጣም ረጃጅም ኳሶች ለዶሚኒክ ካልቨርት ሉዊን መስጠት ጀመሩ። ሲቲ ያንን መቋቋም አልቻለም። የመጀመሪያው ጎል ከተቆጠረ በኋላ ደግሞ ስቴዲየም ውስጥ ውጥረት ነገሰ እና ሁለት ለሁለት ሆኑ ድንገት። በእርግጥ አስር ደቂቃ ሲጨመር መገመት ትችላለች ሲቲ እንደሚያሸንፍ። ለሊድስ በጣም ዲፍሌቲንግ ነው እንደዛ ከተፋለሙ በኋላ ለሲቲ አስር ደቂቃ ተጨማሪ ከተሰጠ ሲቲ እንደሚያሸንፈው ግልጽ ነበር ግን ያንን መታታዊ ቅጽበት ነው የሰጠው እሳቸው። ዳንኤል ፋርከም ጨዋታው ካለቀ በኋላ ዋን ሞመንት ኦፍ ማጂክ ትሩ መኒ ሌግስ፣ በብዙ እግሮች መሀል አንድ መታታዊ ቅጽበት የጨዋታው ዋና ነጥብ ነበር የሚል አስተያየት ሰጡ። ስለዚህ 59ኛው ሰከንድ ላይ 91ኛው ደቂቃ ላይ ሁለት ግሩም ጎሎች አስቆጠር። እንዲያውም አንድ በጣም ግሩም ጄደን ቦግል የሚባል ተጫዋች የሚያስደንቅ ብሎክ ነበረው። ከዚያ ደግሞ ሉካስ ፔሪ ሙከራ አዳነበት እንጂ ሀትሪክ ሰርቶ ሊወጣ ይችል ነበር። በጥሩ ጊዜ ላይ በተለይ ሀላንድ ጎል በማያስቆጠርበት ጊዜ ሲቲ በሁለተኛ አጋማሽ ለአርባ ደቂቃ አንድ ሙከራ ሳያደርግ በተጓዘበት ማጥቃቱ በለዘበበት ጊዜ ጎል ማስቆጠሩ በጣም አስፈላጊ ነበር። ግን አንዳንድ ጊዜ ትልቅ ተጫዋች ትልቅ ተጫዋች ነው አይደለም። ከዛ አየን ደሞ ሀላንድ አንድ ሙከራ ብቻ ነው ያደረገው በጨዋታው ላይ። ሀላንድ ወደ ሲቲ ከመጣ በኋላ ከዚህ በፊት አንድ ጨዋታ ላይ ብቻ ነው አንድ ሙከራ አድርጎ ወጥቶ የሚያውቀው። እነሱ እንደሚ ኦፍ ዴይ ነው በምርጡ ቀኑ አልነበረም ለሃላንድ ግን ምን ያደርጋል መሰለሽ የሃላንድ ፕሬዘንስ ብቻ ግን ይጠቅማል። ብዙ ኳስ የሚነካ አስራ ምናምን ጊዜ ነው በድጋሚ ኳስ የነካው እንደምታውቂው፣ ከፍተኛ የጨዋታ ተሳትፎ አያደርግም። ግን አንዳንዴ ትልቅ ተጫዋች ስትሆኚ ያንቺ መኖር ብቻ ለሌሎች ተጫዋቾች ስፔስ ይሰጣል። አሁን የሲቲ በቃ ሀላንድን ካቆምን የሲቲ ዋናውን የጎል ሶርስ አቆምን ማለት ነው ብለው ያምናሉ ቡድኖች። አስራ አራት ጎል ያስቆጠረ ተጫዋች እሱ ስለሆነ እና ቀጥሎ ያሉ ተጫዋቾች በአስራ አራት ተጠፊ ያነሰ ስለሆነ ያስቆጠሩት። ስለዚህ የሲቲ የሊድስ ተጫዋቾች ጎሉን ፎደን ባስቆጠርበት ጊዜ በሁለቱንም ጎሎች ባስቆጠረበት ጊዜ በሀላንድ መኖር ምክንያት ፕሪኦኩፓይድ ሆኖ ነበር ትኩረታቸው ሙሉ ሀላንድ ኳሶ ወደ ሀላንድ እንዳይመጣ የሚል ተጠናውቶ ነው የነበራቸው። ያ ለፎደን ስፔስ ፈጥሯል። ይሄንን ነው የበለጠ ሲቲ ኤክስፕሎይት ማድረግ ያለበት። የሀላንድ ጎል ባያስቆጠርም የሀላንድ መኖር ብቻውን ስለሚያረዳቸው የባለ አጋራ ቡድን ተጫዋቾችንም ከጨዋታ በፊት ያለ የአሰልጣኞች ታክቲካል ዲዛይንን በሙሉ የሚወስን ስለሆነ ፎደን ደግሞ አሁን በመጨረሻ ሴንትራል ቦታዎች ላይ ማመን ጀምሯል አሰልጣኝ አሁን ከጥቂት ጊዜያት በፊት የነበረው ችግር ቤርናርዶ ሲልቫ ወይ ኢልካይ ጉንዶዋ ዳቪድ ሲልቫ ኢቨን ኬቨን ደብሮይን እንኳ በጣም ቨርቲካል ተጫዋች፣ ግን ሌሎቹ ተጫዋቾች እዛ ስምንት ሁለቱ ስምንት ቁጥር ቦታዎች ላይ አስር ቁጥር ቦታ ላይ የሚጫወቱ ተጫዋቾች በተገኙ አጋጣሚ በሙሉ የባላ ጋራ ቡድንን ተጫዋች እያለፉ ቨርቲካል አጫወት፣ ቀጥተኛ አጫወት፣ ወይ ቨርቲካል ፓስ ብቻ እንዲያቀብሉ አይፈልግም። ስፓኒሾቹ ፖዛ የሚሉት ኮንሰፕታል መስከን ማለት ነው። የማንቸስተር ሲቲ ሬስት ዲፌንስ በደንብ ስትራክቸርድ እስኪሆን ድረስ ለተጋጣሚ ቡድን ፈጣን የሽግግር ማጥቃት እንዳይጋለጥ ያ ተጫዋች መስከን አለበት። እያንዳንዱ አጋጣሚ የግድ ወደ ጎል ራሽ መሆን የለበትም። ማስታውሰው የ2324 የውድድር ዘመን ሲጀመር የመጀመሪያ ጨዋታቸውን ያደረጉት ከበርንሌ ጋር ነበር፣ ከኮምፓኒ በርንሌ ጋር እና እረፍት ሰዓት ላይ ሃላንድ ካልተሳሳትኩ ወይ ፎደን ወይ ቤርናርዶ ሲልቫ ላይ ለምን አልሰጣችሁኝም? ሲቲ ሶስት ለ ዜሮ እየመራ ነው። ለምን ኳስ አልሰጣችሁኝ ማለት ተበሳጭ። እሱ ሩጫውን ማድረግ ጀምሯል፣ ግን ፓሱ አልመጣም። ከዛ ፔፕ ስለ ፖዛ ኮንሰፕት ማስረዳት ጀምረ። እረፍት ልንወጣ ነው፣ ሶስት ዜሮ ነን። አሁን ጌሙን ነው ኮንትሮል ማድረግ ያለብን፣ ፖዝ ማድረግ ማለት ነው። ፖዛ ማለት መስከን፣ ማቆም፣ የሆነ ቦታ ላይ ማረፍ ማለት ነው እና ፎደን ይችን በጣም ወሳኝ ታክቲካል ኮንሰፕት ለመረዳት ጊዜ ፈጅቶበት ስለነበር ሴንትራል ቦታ ላይ አያጫውተው ብዙ ጊዜ አስተውለሽ እንደሆነ ወይ በቀኝ ክንፍ ተጫዋችነት ወይም በግራ ክንፍ ተጫዋችነት ነው የሚጠቀምበት እንጂ ለረጅም ጊዜ በዚያ ቦታ ላይ ብዙ አላጫወተው። በ2023/24 የውድድር ዘመን ነው ያንን አይነት ኃላፊነት የበለጠ የሰጠ። በዚህ የውድድር ዘመን በቀደም ከጨዋታው በኋላ ሲናገር እንደሰማነው ከቱኸል ጋር አስማማለሁ። አዎ ፎደን ለጎል ቀርቦ ሴንትራል ቦታ ላይ ነው መጫወት ያለበታል። ይሄ የሚታየኝ ምንድነው? የፖዛ ኮንሰፕት እንደድሮ ድሮ ለጓርዲዮላ በጣም አስፈላጊ አይደለም። አሁን ያ ለፖዚሽናል ፕሌ ነው የበለጠ አስፈላጊ፣ ወይጎ ወደ ፖስ ሲሆን አስፈላጊ። ሲቲ የበለጠ የትራንዚሽን ቡድን ሆኗል። እነዚያን ኮንሰፕቶች በሙሉ በሆነ የቆሻሻ ቢን ውስጥ ጥሏቸዋል ማለት ባይሆንም በጓርዲዮላ የአሰልጣኝነት አሰልጣኝነት ዘመን እንደዚህ ዳይሬክት ቡድን አይተናናውቅም። ፎደን ሀላንድ፣ ምናምን አይነት ወይ ዶኩ አይነት ተጫዋቾች ደግሞ ለዚህ በጣም የሚመቹ ተጫዋቾች ናቸው። የበለጠ ሪስክ እንዲወስዱ የሚበረታቱበት ስለዚህ ብዙ ሙከራ ሊደረግብን ይችላል ብሎ አምኖ ብዙ ሙከራ ማዳን የሚችል ግብ ጠባቂ ይጠቀማለሁ። ዶነሩ ነው እንጂ የደርሰን አይነት ወይ የቴርሽቴገን አላሰለጥም። ቴርሽቴገን ግን በጣም ፈልጎት ነበር ወደ ሲቲ ለማምጣት፣ ወይም የኖያር ወይ ቫልዴዝ አይነት ግብ ጠባቂ አይደለም። በተለይ በዚህኛው ብሩስ በጣም ወሳኝ ተጫዋች ሊሆን ይችላል እና በስታቲስቲክሱም ጥሩ ነው። ስድስት ጎል አስቆጥሯል፣ ሶስት አሲስት ሰጥቷል፣ በሁሉም ውድድሮች ማለት ነው። ዘጠኝ የጎል ተሳትፎ አለው ከባለፈው የውድድር ዘመን ዲፕ እየተመለሰ ላለ ተጫዋች በጣም ጥሩ ቁጥር ነው ይሄ። ከዛ ደግሞ የሲቲ አጫውት ተቀየረ ምናምን ስል በመጠኑ የኮችንግ ስታፉን አነሳው አይደለም። እና በቀደም ምን ሲደነቅ ነበር የርገን ክሎፕ ቡድናቸው በመጨረሻ ደቂቃ ብዙ ጎላ ያስቆጠር ነበር አይደል በሊቨርፑል እና ፔፕ ራሱ ምን ይል ነበር እኔ እንደው የክሎፕ ሞመንቶች ብዙ ቢኖሩኝ ይላል። የምር እንደሆነ አላውቅም። ምክንያቱም ፔፕ በአብዛኛው ስራውን በተለይ ቡድኖቹ ምርጥ በነበሩበት ጊዜ በመጀመሪያው ሀያ ሀያ አንድ ደቂቃ ውስጥ ነበር ይጨርስ የነበረው ጨዋታው። ድንገት አንቺ ትንሽ አርፍደሽ ከመጣሽ ሶስት ለዜሮ ነው እና ያልቃል ጨዋታው። ከዛ በኋላ ጨዋታው ማኔጅ የማድረግ ጉዳይ ነው የነበረው ስለዚህ ዘጠና ደቂቃ ጎል ማስቆጠር አይጠበቅበትም። እንደ ማሸነፊያ ድራማ የጎል ማለት ነው ነበሩት ጎሎች ስተርሊንግ ሳውዛምተን ላይ የኮምፓኒ ሌስተር ላይ እንደዚህ። ግን ብዙ ጊዜ ቀድሞው ነው የቤት ስራውን የሚያጠናቀቀው ከዛ በኋላ ጌም ማኔጅ ያደርጋል። እና ኢኮኖሚካሊ ሆነ ለሚቀጥሉ ተጫዋቾች የሚተርፍ ኤነርጂ ይኖረዋል ማለት ነው። የአሁኑ ሲቲ ግን ከድሮቹ የክሎፕ ሊቨርፑል ቡድኖች ጋር የበለጠ ይመሳሰል እና ክሎፕ ምን እንደሚያደርጉት አንዳንዱ በጣም ራንደም ይመስላል። ብዙ ተጫዋች ሳጥን ውስጥ ማድረግና ኳስ ወደፊት። በቀደም የመጨረሻዎቹ ደቂቃዎች ላይ የሊድ ሳጥን ውስጥ ብዙ ውሃ ሰማያዊ መለያ የለበሱ ተጫዋቾች ነበሩ እና ይሄ አሁን ሰዎች የአዲሱ ምክትል አሰልጣኝ የፔፕ ላይንደርስ ተጽዕኖ ነው ማለት ጀምረዋል። ኬዎቲክ ሆኗል። የበለጠ በኬዎስ የበለጠ ማትረፍ ማለት ነው። ጨዋታው ትርምስምስ ይላል። ሲቲ ድሮ ሲተረማመስ አይወድም ነበር፣ ኦርደር ነበር የሚወደው። ፔፕ ግን እግር ኳስ እየሄደ ያለበትን አቅጣጫ በትክክል ተገንዝቧል። ይህንኑ በደንብ ጥሩ አብራርቶታል ኦልሞስት ከአመት በፊት ይሄ ከሆነ ደግሞ ለቨርቲካል ተጫዋቾች የበለጠ ይመቻል ማለት ነው ለፎደን አይነት ተጫዋቾች የበለጠ ይመቻል ማለት ነው እና ጥሩ እየተጫወተ ነው፣ ወደ እንግሊዝ ብሔራዊ ቡድን ተመልሷል፣ እና ወደ ተጋጣሚ ቡድን ሳጥን ለሀላንድ በጣም ቀርቦ ይጫወታል። በክንፍ በኩል መጫወት የሚችል ተጫዋች ቢሆንም ግን ብዙ አማራጮች አሉት ፔፕ በክንፍ በኩል ሳቪዮ ሳቪኞ፣ ጀረሚ ዶኩ፣ ኦስካር ቦብ ቢያስፈልግ ኦማር ማርሙሽ አንዳንድ ጊዜም ቤርናርዶ ሲልቫ አይነት ተጫዋቾች ጭምር ወደ ክንፍ ወጥተው መጫወት የሚችሉ ብዙ ተጫዋቾች ስላሉት ለሁለት ቦታዎች አራት አምስት ተጫዋቾች ራያን ሼርኪ እነዚህ ሁሉ በክንፍ በኩል መጫወት የሚችሉ ተጫዋቾች ስላሉ ከዚህ በኋላ ሁሌም ይጫወትበታል ተብሎ ይጠበቅ በነበረው ቦታ በ አስር ቁጥር ወይም በስምንት ቁጥር በጣም በሚያጠቃ ስምንት ቁጥርነት ቦታ መጫወት ጀምሯል ማለት ነው ስለዚህ በተለይ ደግሞ